ጤና ይስጥልን ክብራን ተመልካቾቻችን፣ ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያንቱ አመዳብሪያችሁ ቆይታ ማድረግ ይሆናል። በቅድሚያም ክልል ዜናዎች። በክልሉ በኢኮኖሚው ዘርፍ የታየው መነቃቃት የህዝብን ተጠቃሚነት ለማረጋገጥ ጉልህ ሚና እንዳለው የሐረሪ ክልል ርዕስ መስተዳድር አቶ ድንበርዲ ገለጹ። የክልሉ የአስፈጻሚ አካላት የበጀት አመቱ የመጀመሪያ ሩብ አመት የእቅድ አፈጻጸም ግምገማ እየተካሄደ ይገኛል። የገዛኸኝ አራጌን ዘገባ ሲሳይ ዘሪሁን በተከታይነት ያቀርበዋል። የሐረሪ ክልል የአስፈጻሚ አካላት የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም የግምገማ መድረክ በኢኮኖሚው ዘርፍ ሰፊ ውይይት ተደርጎበታል። የክልሉ ርዕሰ መስተዳደር አቶ ርዲን በድሪም በዚህ ወቅት እንደገለጹት በክልሉ ያለውን ኢኮኖሚ ለማነቃቃት መንግስት ለዘርፉ ትኩረት ተሰጥቶ እየሰራ መሆኑን ገልጸዋል። በዚህም በ2018 በጀት ዓመት አንደኛ ሩብ ዓመት በኢኮኖሚው ዘርፍ የታየው መነቃቃት የህዝብን ተጠቃሚነት ለማረጋገጥ የሚያስችል የክልሉን የማንሰራራት ጉዞ ደግሞ ማሬን የሚያረጋግጥ መሆኑን አክለዋል። በ2017 በጀት ዓመት የታዩ ዘርፈ ብዙ ስኬቶችንና ድሎችን በ2018 በጀት ዓመትም የምናፋጥንበት እንዲሁም የምናሰፋበት ነው ሲሉም አረጋግጠዋል። የክልሉን ጥቅል ምርት ላይ ለይቶ በጥናት በማስቀመጥ የተከናወኑ እድገቶችን በተጨባጭ ማስቀመጥ እንደሚገባም ጠቁመዋል። የካፒታል ፕሮጀክቶችን አፈጻጸም ለማሳደግ በትኩረት መስራት እንደሚገባም ነው ያነሱት። በግብርናው ዘርፍ የተከናወኑ ስራዎች አበረታች ተግባራትን በማስቀጠል በተለይም ከዝናብ ጥረት ጋር ተያይዞ የሚከሰቱ ችግሮችን በዘላቂነት መፍታት እንደሚገባም አንስተዋል። ከዝናብ የተላቀቀ ግብርናን እውን ለማድረግም በየአካባቢው ያሉ የውሃ አቅሞችን በማጎልበት አርሶ አደሩን ከዝናብ ጠባቂነት ማላቀቅ እንደሚገባ ገልጸው ለአርሶ አደሩና አርብቶ አደሩም ሙያዊ ድጋፍ ማድረግ እንደሚገባም አስገንዝበዋል። ምርትና ምርታማነትን በማሳደግ የሌማት ትሩፋትን በማስፋት የግብርና ዘርፉን በማዘመን የኅብረተሰቡን ተጠቃሚነት ማረጋገጥ እንደሚገባም ጠቁመዋል። በከተማና በገጠር ዘላቂ የሆነ የስራ ዕድል በመፍጠርና በማስፋት ስራ አጥነትን መቀነስም ያስፈልጋል ሲሉ ተናግረዋል። በአንደኛ ሩብ ዓመት የተሰበሰበው ገቢም ከአምናው ተመሳሳይ ወቅት ጋር ሲነጻጸር አበረታች ቢሆንም በታቀደው ዕቅድ መሰረት ገቢን አሟጦ ለመሰብሰብ በትኩረት መስራት እንደሚገባም ርዕሰ መስተዳደሩ አንስተዋል። ባለው አቅምና ጸጋ ላይ መሰረት ያደረጉ ኢንዱስትሪዎችን በማስፋት በትኩረት መስራት እንደሚገባ ጠቁመው ህገወጥ የንግድ ስርዓትን በመከላከል ህጋዊ የንግድ ስርዓትን ማስፋት እንደሚገባ አስገንዝበዋል። የንግድ ስርዓቱን በማዘመን ሕገወጥ ንግድን መከላከል እንደሚገባ ጠቁመው ፍላጎትና አቅርቦትን ማመጣጠን እንደሚገባም አሳስበዋል። ያለ አግባብ ዋጋ ጭማሪ፣ ምርት በመደበቅ የገበያ ስርዓቱን በማዛባት የኑሮ ውድነትን በሚፈጥሩ ነጋዴዎች ላይም ቁጥጥርና ክትትል በማድረግ የእርምት እርምጃዎችን መውሰድ እንደሚገባም አንስተዋል። የሐረሪ ክልል የአስፈጻሚ አካላት የ2018 በጀት ዓመት አንደኛ ሩባ መተቅዳ አፈጻጸም የግምገማ መድረክ በቀጣይ ቀናትም እንደሚቀጥል ከመርሃ ግብሩ የተገኘው መረጃም ያመለክታል። በክልሉ እየተከናወኑ ያሉ የካፒታል ፕሮጀክት ስራዎች የህዝብን ተጠቃሚነት የሚያረጋግጡ መሆናቸውን የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳደር አቶ ኦርዲን በድሪ በክልሉ በግንባታ ላይ የሚገኙና አዳዲስ ፕሮጀክቶች ላይ የመስክ ምልከታ አከናውነዋል። ዘገባው የፍቃዱ በላይ ነው። ሂኖክ ዘነበ ተጨማሪ ያለው የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በሪ በክልሉ በግንባታ ላይ የሚገኙና አዳዲስ ፕሮጀክት ላይ የመስክ ምልከታን አከናውነዋል። የመስክ ምልከታውን አስመልክቶ ርዕሰ መስተዳደር አቶ ኦርዲን በሪ እንደገለጹት በ2018 በጀት ዓመት የታቀዱ ካፒታል ፕሮጀክቶች ስራዎች የጅማሮ ስራቸው አበረታሽ መሆኑን ጠቅሞ በፍጥነትና በጥራት ለማጠናቀቅ በትኩረት መስራት እንደሚገባም ገልጸዋል። በክልሉ ነባር ትልልቅ ፕሮጀክቶች በተያዘላቸው ጊዜና ጥራት እንዲጠናቀቁ ድጋፍና ክትትል ለማድረግ ያለመቀኘት መሆኑንም አክለዋል። የታቀዱ የካፒታል ፕሮጀክት ስራዎች መጀመራቸውን ለመገምገም ነው። እና በመስክ ምልከታው ያየነው በአብዛኛው የ2018 አዳዲስ የካፒታል ፕሮጀክቶች የጅማሬ የዝግጅት ምዕራፍ ስራዎቻቸውን እያጠናቀቁ እንደሆነ አይተናል። ስለዚህ በቀጣይ ይህንን በፍጥነት ወደ ትግበራ መግባትና በፍጥነት ማጠናቀቅ ያስፈልጋል። በተለይም የተጠናቀቁ የልማት ስራዎች ለኅብረተሰቡ አገልግሎት እንዲሰጡና የሕዝቡን ተጠቃሚነት እንዲያረጋግጡ ማስቻል እንደሚገባ አስገንዝበዋል። እየተሰሩ ያሉና አዳዲስ የሚጀመሩ የልማት ፕሮጀክቶች የክልሉን ገጽታ በመሰረታዊነት የሚቀይሩ መሆናቸውን ርዕሰ መስተዳደሩ ገልጸዋል። በከተማችንም በክልላችንም መሰረታዊ የሚባሉ የሕዝብን ኑሮ ሊያሻሽሉ የሕዝብን ኑሮ ሊቀይሩ የሚችሉ ስራዎች ላይ ነው ትኩረት አድርገን የሰራ ነው ማለት ነው። በአመቱ መጀመሪያ ላይ እንደሚታወቀው ከአጠቃላይ የክልሉ በጀት 53%ቱን ወይም 53 ከመቶ የመደብ ነው፣ ለኢኮኖሚ ዘርፍ ነው የመደብ ነው። 53% ወይም ከአጠቃላይ በጀታችን 53% ለኢኮኖሚ ዘርፍ የመደብንበት ዋናው ምክንያት በክልሉ ያለውን አጠቃላይ የኢኮኖሚ ሁኔታ የበለጠ ለማነቃቃት ህዝባችን አሁን ባለው ሁኔታ የተሻለ ኑሮው እንድሻሻል በማህበራዊም በኢኮኖሚ ዘርፍ የሚታዩ ስራዎቻችን የበለጠ ጎልተው እንዲጠናከሩና በዛው ደግሞ ያው ህዝባችን እንዲጠቀም ለማድረግ ነው ያሰብነው። በ2018 በጀት ዓመት የህዝብን ተጠቃሚነት ሊያረጋግጡ የሚችሉ ዘርፍ ብዙ የልማት ስራዎች የተከናወኑ መሆኑንም ጠቁመዋል። የልማት ስራዎችን በፍትሐዊነት በሁሉም የክልሉ አካባቢዎች ተደራሽ ለማድረግ እየተሰራ መሆኑን ገልጸው የሀረርን የማንሰራራት ጉዞም የሚያመላክቱ መሆኑን ተናግረዋል። 2018 ከ2017 የተሻለ ስራ እንሰራለን ብለን አቅደናል። በስራው ግዝፈትም በስራው ጥራትም ህዝብን ተጠቃሚ ከማድረግ አኳያ ከ2017 የተሻለ ስራ በ2018 እንሰራለን። ለዚህ ደግሞ አስቻይ ሁኔታ አለን ብለን እናስባለን። አሁን ያለው የህዝባችን እገዛና የህዝባችን ድጋፍ ደግሞ ከምንም በላይ አቅም ይሆነናል። ህዝባችን በእኛ ላይ እምነት እንዳለው አይተናል። በልማቱ ላይ ተሳትፎ ተጠቃሚነቱ በተረጋገጠ ቁጥር ደግሞ የልማቱን ለማገዝ እና ለመደገፍ ከምንም በላይ ቁርጠኛ እንደሆነ በተግባር ያየንበት ስለሆነ ያለንን ሀብት አሰባስበን ህዝብን በጉልበት በሀብት ወይም በሌሎች ሙያዊ ድጋፎች አቀናጅተን የምንሰራ ከሆነ መሰረታዊ ለውጥ ልናመጣ እንችላለን። ያን ደግሞ ለማድረግ ምቹ ሁኔታ እና ያው ቁርጠኝቱ ስላለ አሁን ያለውን የጀመርናቸውን ስራዎች የበለጠ ፍጥነታቸውን ጨምረን ጥራታቸውን ጨምረን አሁን ባለው ፍጥነት ደግሞ በተሻለ ሁኔታ መነዳመድ ከሆነ ያን ለማሳካት በተሻለ ቁመና ላይ እንዳለ ያው ግምገማችን አመላክተዋል። በተለይም የልማት ስራዎቹ የከተማ ደረጃና ውበት ከማሳደግ ባሻገር የህዝብን ኑሮ የሚቀይሩ ብሎም የሚያሻሽሉ ሰው ተኮር እንዲሆኑ በትኩረት እየተሰራ መሆኑን አስገንዝበዋል። ኢኮኖሚውን ለማነቃቃት መንግስት ለዘርፉ ትኩረት ሰጥቶ እየሰራ መሆኑንም አብራርተዋል። በክልሉ ያሉ ሀብቶችን በማሰባሰብ መንግስት ከህብረተሰቡ ጋር በመቀናጀት የነበሩ እዳዎችን በማጥፋት ለቀጣይ ትውልድ ምንዳር ለማስተላለፍ በቁርጠኝነት መስራት እንደሚገባም አስገንዝበዋል። እንደሚታወቀው ላለፉት ረዥም አመታት ያልተሰሩና መሰራት የነበረባቸው እዳዎች አሉብን። እነዛን እዳዎች እንግዲህ ያለንን አቅም አስተባብረን ከህዝባችን ጋር ሆነን መንግስትና ህዝብ በጋራ ሆነን እዳዎቻችንን መፈላለብን ለቀጣይ ትውልድ ደግሞ ምንዳን ማስተላለፍ አለብን ብለን ነው የምናስበው። ና እሺ ላይ እንዳየነው በርካታ የልማት ስራዎቻችን በ2017 የተጠናቀቁ አገልግሎት ጀምረዋል። አሁን ደግሞ ያው በቀጣይ አንዳንድ የዝግጅት ስራዎች ተደርጎባቸው ነው በቀጣይ ደግሞ ለአግለው ክፍት የሚሆኑ ሌሎች ልማት ስራዎችም አሉ። ና እነዛም እንግዲህ በአጭር ጊዜ ውስጥ ተጠናቀው ለማህበረሰቡ ለግልጋሎት ክፍት የሚሆን ይሆናል ማለት ነው። እና ይህንን መነሻ ያደረገ ግምገማ ያደረግነው ያሉ ጠንካራ ጎኖችን በማስቀጠል በ2018 በጀት ዓመት የህዝብን ተጠቃሚነት ማዕከል በማድረግ ሰፋፊ የልማት ስራዎች እንደሚከናወኑም ጠቁመዋል። በክልሉ የህዝቡን ሁለንተናዊ ተጠቃሚነት በሚያረጋግጡ የኢኮኖሚ ዘርፎች ውጤታማ ስራዎች መከናወናቸውን የሐረሪ ክልል ርዕሰ መስተዳድር አቶ ርዲን በድሪ ገለጹ ርዕሰ መስተዳድሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ላለፉት ሁለት ቀናት ህዝብን ተጠቃሚ የሚያደርጉ የልማት ስራዎችን በመስክ ገምግመናል ብለዋል በ2018 የበጀት ዓመት የህዝቡን ሁለንተናዊ ተጠቃሚነት በሚያረጋግጡ የኢኮኖሚ ዘርፎች ትኩረት በማድረግ ተጨባጭ ስራዎች እየተከናወኑ መሆኑን አይተናል ሲሉም አክለዋል። እርስ መስተዳድሩ የቀጣ አቅጣጫ ያስቀመጡ ሲሆን በዚህም አዳዲስ የልማት ስራዎች በአፋጣኝ እንዲጀመሩ፣ ነባር የልማት ስራዎች በአጭር ጊዜ እንዲጠናቀቁና የተጠናቀቁ የልማት ስራዎች ህዝቡን ተጠቃሚ እንዲያደርጉ ተገቢውን ክትትልና እድጋፍ የምናደርግ ይሆናል ብለዋል። በመጨረሻም በሁሉም የልማት ስራዎች ከጎን ሆኖ እገዛ እያደረገ ለመላው የክልሉ ነዋሪ ልባዊ ምስጋና አቅርበዋል። በክልሉ ለልማት ተነሺዎች የግንባታ ፍቃድ መስጠቱን የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ አስታወቀ። የክልሉ ከተማ ልማትና ኮንስትራክሽን ቢሮ የግንባታ ፍቃድና ቁጥጥር ባለስልጣን በሐረሪ ክልል ከደሴ ሆቴል እስከ ድሬ ጠያራ እየተሰራ ያለው መንገድ ፕሮጀክት ስራ ምክንያት ለልማት ተነሺዎች የግንባታ ፍቃድ መስጠቱን አስታውቋል። በሐረሪ ክልል እየተከናወነ በሚገኘው የኮሪደር ልማት ምክንያት ለልማት ተነሺዎች በመሬትና ልማትና ማኔጅመንት ባለስልጣን ምትክ ቦታ ባቦከር ወረዳ ቀበሌ 11 በተለምዶ ሚሊተሪ ጀርባ አካባቢ እንዲረከቡ እየተደረገ እንደሚገኝ ቢሮ አስታውቋል። በዚህም የግንባታ ፍቃድና ቁጥጥር ባለስልጣን ስታንዳርድ ዲዛይኖችን አዘጋጅቶ ለሁሉም ተነሺዎች በምትክ ቦታቸው የከተማውን ደረጃና የአካባቢውን የመሬት አቀማመጥ እንዲሁም የህብረተሰቡን የኢኮኖሚ አቅምና ማህበራዊ ሁኔታ ታሳቢ ያደረጉ ዘጠኝ የዲዛይን አማራጮች በማቅረብ ፍላጎታቸውን ያማከለ ግንባታ የሚያከናውኑበት ለ64 ዜጎች የግንባታ ፍቃድ መስጠቱ ተመላክቷል። በጠቅላላው ለልማት ተነሺዎች ለ112 ዜጎች ተጨማሪ የግንባታ ፍቃድ ማስተናገድ ላይ መሆኑን አስታውቋል። የመንግስት ፋይናንስ አስተዳደርና የልማት ሀብት አቅርቦት አሰራርን በማሻሻል የህብረተሰቡን ተጠቃሚነት ማሳደግ መቻሉን የአቦከር ወረዳ አስታወቀ። የወረዳው ምክር ቤት የ2018 በጀት ዓመት 13ኛ ዓመት አንደኛ መደበኛ ጉባኤውን በዛሬው ዕለት አካሂዷል። አዩብ ካዛሌ ተጨማሪ ያለው። በሐረሪ ክልል የአቦከር ወረዳ ምክር ቤት የ2018 በጀት ዓመት 13ኛ ዓመት አንደኛ መደበኛ ጉባኤውን በዛሬው ዕለት አካሂደዋል። በጉባኤው የአፈጻጸም ሪፖርት ያቀረቡት የወረዳው አስተዳዳሪ አቶ ሱልጣን ሳኒ የመንግስት ፋይናንስ አስተዳደርና የልማት ሀብት አቅርቦት አሰራርን በማሻሻል የህብረተሰቡን ተጠቃሚነት ማሳደግ መቻሉን ገልጸዋል። በወረዳው በተለያዩ ዘርፎች የመሠረተ ልማት ስራዎችን ጨምሮ ኢኮኖሚያዊ ስራዎች በተቀናጀ መልኩ ተደራሽ በማድረግ ውጤታማነትን ማረጋገጥ ተችሏልን ብለዋል። ግልጽነት የሰፈነበት የሰው ኃይል ስምሪት በማድረግ እንዲሁም ለአመራርና ለሰራተኞች ገንቢ ስልጠናዎችን በመስጠት በሰው ሀብት ልማትና አስተዳደር ላይ ውጤታማ ስራዎች መከናወናቸውንም አንስተዋል። በጤናው ዘርፍ መጠነ ሰፊ ስራዎች መከናወናቸውን ያነሱት አስተዳዳሪው ጥራት ያለው የጤና አገልግሎት ስርዓትን በመዘርጋት አበረታች ውጤቶች መገኘቱን አንስተዋል። በአካባቢ ጥበቃ፣ በእናቶችና ህጻናት ጤና እንዲሁም በኤች አይ ቪ ኤድስ ስርጭት መከላከልና ጥበቃ ዙሪያ በርካታ ስራዎች ተሰርተዋልም ብለዋል በሰላምና ጸጥታ ዘርፍ ላይ ከ የቅድመ ግጭት መከላከል ጀምሮ በግጭት አፈታትና የስጋት መንደሮችን ወደ ዜሮ እስከ ማውረድ ድረስ ጥሩ ስራዎች ተሰርተዋል ያሉት አቶ ሱልጣን የጸጥታ መረጃዎችን በመሰብሰብና ከሃይማኖት ተቋማት ጋር በመተባበር በሰላሙ ዙሪያ የግንዛቤ መድረኮችን መካሄዳቸውን አንስተዋል። በትምህርቱ ዘርፍም ትምህርት ቤቶችን በተቀመጠላቸው ስታንዳርድ መሰረት የመማር ማስተማር ሂደቱን እንዲካሄድ በማድረግ ምቹ የመማር ማስተማር ከባቢን የመፍጠር ስራዎች መሰራቱን አንስተዋል። የወሳኝ ኩነት ተደራሽነትን በማሳደግ ሂደት ላይም ህብረተሰቡን ያማከሉ የግንዛቤ ማስጨበጫ መድረኮች በማዘጋጀት ጥሩ አፈጻጸም መገኘቱንም የወረዳው አስተዳዳሪ አቶ ሱልጣን ተናግረዋል። በተጨማሪም በ2018 እቅድ ዙሪያ ምክር ቤቱ የተወያየ ሲሆን ከአባላቱ ለተነሱ ጥያቄዎችም ከአስተዳዳሪው ምላሽ ተሰጥቷቸዋል። በመጨረሻም ምክር ቤቱ ክብርት ወይዘሮ መቅደስ ግርማን የወረዳው ምክር ቤት ምክትል አፈ ጉባኤ አድርጎ በመሾም ጉባኤውን አጠናቋል። ክብሯን ተመልካቾቻችን፣ ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ አገር አቀፍ ዘገባዎች ስናልፍ የኢትዮጵያ ግብርና ምርምር ኢንስቲትዩት በግብርናው ዘርፍ ምርታዊ ውጤት ለማምጣት በሚደረግ ጥረት የድርሻዬን ለመወጣት እየሰራው ነው አለ። በሌላ ዜና በ2018 በጀት ዓመት የመጀመሪያ ሶስት ወራት 17191 አዳዲስ ደንበኞች የኤሌክትሪክ አገልግሎት ተጠቃሚ ሆነዋል፣ አለ የኢትዮጵያ ኤሌክትሪክ አገልግሎት። እነዚህንና መሰል አገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርበዋለች። የኢትዮጵያ ግብርና ምርምር ኢንስቲትዩት በግብርና ዘርፍ እምርታዊ ውጤት ለማምጣት በሚደረገው ጥረት የድርሻዬን ለመወጣት እየሰራው እገኛለው አለ። የኢንስቲትዩቱ ዋና ዳይሬክተር ፕሮፌሰር ንጉሴ ደቻሳ እንዳሉት ተቋሙ እስካሁን 1ሺ600 ያህል የተሻሻሉ የሰብል ዝርያዎችን በማውጣት ጥቅም ላይ እንዲውሉ አድርጓል ብለዋል። ኢንስቲትዩቱ በጥናትና ምርምር ቴክኖሎጂዎችን በማሰራጨት አገልግሎትና ድጋፍ በመስጠት አሰራርና ማሻሻያዎችን ተደራሽ በማድረግ እንዲሁም የተሳለጠ የመረጃ ልውውጥ እንዲኖር በመስራት ለግብርና ዘርፍ እምርታዊ ለውጥ አስ አስተዋጽኦ እያደረገ መሆኑን ተናግረዋል። በጥናትና ምርምር ለሁሉም ወቅቶችና ስነ ምህዳሮች ተስማሚ የሆኑ ቴክኖሎጂዎችን እያጠናና እያዳበረ እንደሆነ የገለጹት ዋና ዳይሬክተሩ በምርምር የተገኙ ቴክኖሎጂዎችን በማድረስ ተገቢውን ውጤት እንዲያመጣ ድጋፍና ክትትል እንደሚደረግ አረጋግጠዋል። በተለይም የምግብና የንጥረ ነገር ምግብ ዋስትና፣ የውጭ ገበያ ፍላጎት፣ የኢንዱስትሪ ጥሬ እቃ ግብዓትንና ከውጭ የሚገቡ ምርቶችን መተካት ላይ ትኩረት በማድረግ ምርምር ይካሄዳል ያሉት በሰብል ልማት ላይ በሚደረጉ የምርምር ስራዎች የውሃ ፍላጎትን ጨምሮ የተሻሻሉ ዝርያዎች ችን የሰብል እንክብካቤ፣ ጥበቃ፣ የአፈር ለምነትና ጸይነትን የተሟሉ መሆናቸውን እንደሚረጋገጥ አመልክተዋል። በቴክኒክና ሙያ ተቋማት አጫጭር ስልጠና ሰልጥነው ወደ ውጭ ሀገር የሚሰማሩ ዜጎችን ስምንት መቶ ሺ ለማድረስ መታቀዱን የስራና ክህሎት ሚኒስቴር ዴኤታ ዶክተር ተሻላ በሬቻ አስታወቁ። በ2017 በጀት አመት በቴክኒክና ሙያ የሰለጠኑ አምስት መቶ ሺ ዜጎች በውጭ ሀገር የስራ ስምሪት ተጠቃሚ መሆናቸውን አስታውሰዋል። በተያያዘው የ2018 በጀት አመት ደግሞ በቴክኒክና ሙያ ሰልጥነው በውጭ ሀገር የስራ ስምሪት የሚያገኙ ዜጎችን ቁጥር ስምንት መቶ ሺ ለማድረስ ታቅዶ እየተሰራ መሆኑን አስታውቀዋል። በተያያዘው በጀት አመት ሶስት ወራት ውስጥ በመቶ ሺ የሚቆጠሩ ዜጎች ጫጭር ስልጠና ወስደው የውጭ ሀገር ስራ ስምሪት አግኝተዋል ብለዋል። ኢትዮጵያ ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች 99 በመቶዎቹን የኤሌክትሪክ ለማድረግ ማቀዷን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የትራንስፖርትና ሎጂስቲክስ ሚኒስትር ዴታ አቶ በሮ አሰን የኤሌክትሪክ ተሽከርካሪን በተመለከተ በሰጡት ማብራሪያ ከ10 ዓመት በኋላ ከውጭ ወደ ኢትዮጵያ የሚገቡ ተሽከርካሪዎች 99 በመቶ የኤሌክትሪክ ይሆናሉ። 115 ሺህ የኤሌክትሪክ ተሽከርካሪዎች በኢትዮጵያ መንገዶች ላይ አሉ ያሉት አቶ በሮ ይህም በአገሪቱ ከሚገኙ አጠቃላይ ተሽከርካሪዎች ቁጥር 7 በመቶ ይሸፍናል ብለዋል። በኢትዮጵያ ከ10 ዓመት በኋላ የኤሌክትሪክ ተሽከርካሪዎች ቁጥር ከግማሽ ሚሊዮን በላይ ለማድረስ መታቀዱን ጠቅሰው ወደ ኢትዮጵያ የሚገቡ ተሽከርካሪዎች 99 በመቶዎቹን የኤሌክትሪክ ለማድረግ መታቀዱን ገልጸዋል። በ2018 በጀት ዓመት የመጀመሪያ 3 ወራት 17191 አዲስ ደንበኞች የኤሌክትሪክ አገልግሎት ተጠቃሚ ሆነዋል አለ የኢትዮጵያ ኤሌክትሪክ አገልግሎት። የአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው እንዳሉት አፋጸሙ ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ18.3 በመቶ ብልጫ አሳይተዋል። የአገልግሎቱ ተጠቃሚ ከሆኑት አዳዲስ ደንበኞች መካከል 95.5 በመቶ የድረ ክፍያ ሲሆኑ 4.5 በመቶ ደግሞ የቅድመ ክፍያ ቆጣሪ ደንበኞች መሆናቸውን ተናግረዋል ፍትሐዊ የኤሌክትሪክ ተደራሽነትን ከማረጋገጥ አኳያ 14 አዳዲስ የገጠር ከተሞችና መንደሮችን የኤሌክትሪክ ተጠቃሚ ሆኗል፣ ያሉት ስነ ምግባርና ብልሹ አሳርን ከመከላከል አንጻር በሀያ ሰራተኞች ላይ ልዩ ልዩ የዲሲፕሊን እርምጃዎች ተወስዷል፣ ያሉት የዲጂታል ክፍያ ስርዓትን ለማጠናከር እየተደረገ ባለው ጥረት በኢፔይመንት ክፍያ የፈጸሙ ደንበኞች ቁጥር 94.5 በመቶ መረሱንም ተናግረዋል። ዓለም በአየር ንብረት ለውጥ ሳቢያ ሊከሰት ለሚችል ቀውስ ልትዘጋጅ ይገባል በማለት የተባበሩት መንግስታት ድርጅት አስጠነቀቀ። በዓለማችን 50 ዓመት ታሪክ ውስጥም ሁለት ሚሊዮን ዜጎች ከአየር ንብረት ለውጥ በተያያዙ ችግሮች ህይወታቸውን አጥተዋል ተብሏል። ባህር ጠንክር ተጨማሪ ያለው የተባበሩት መንግስታት ድርጅት የሜትሮሎጂ ኤጀንሲ ዓለማችን በቀጣይ ወቅቶች ከባድ ለሚባል የአየር ንብረት ለውጥ ለወለዳቸው ቀውሶች አሊያም ውድመቶች ልትዘጋጅ እንደሚገባ አስጠንቅቋል። ከአየር ንብረት ለውጥ ጋር በተያያዘ በዓለማችን 50 ዓመታት ዕድሜ ውስጥ ሁለት ሚሊዮን የሚሆኑ ዜጎች ሕይወታቸውን ያጡ መሆኑንም ተመድ አስታውቋል። በተለይ ታዳጊ በሆኑ ሀገራትና ግማሽ ለሚሆነው ዓለማችን ክፍል የተፈጥሮ መዛባት ቅድመ ማስጠንቀቂያ ባልተሟላባቸው ሀገራት ጉዳቱ አስከፊ እንደሚሆንም ተነግሯል። የጥናቱን ሪፖርት ይፋ ያደረገው የተመድ ሜትሮሎጂ ኤጀንሲ ሲሆን ሀገራት የአየር ንብረት ለውጥ ሊከሰት የሚችለውን አደጋ በቅድሚያና በፍጥነት ተገንዝበው የመፍትሄ እርምጃዎችን ካልወሰዱ የሚሊዮኖች ህይወት አደጋ ውስጥ ይገባል ብሏል። የቅድመ ጥንቃቄ በሌለባቸው ሀገራት ከአየር ንብረት ለውጥ በተያያዙ የጤና ችግሮች የሟቾች ቁጥር በስድስት እጥፍ ሊጨምር እንደሚችልም ተነግሯል። በዓለማችን ሀምሳ ዓመታት ታሪክ ውስጥ ሁለት ሚሊዮን ዜጎች ከአየርና ከውሃ ብክለት ጋር ከተያያዙ የጤና ችግሮች ሳቢያ ህይወታቸውን አጥተዋል ብለዋል። ይህ ቀውስ ደግሞ ከጊዜ ወደ ጊዜ ድግግሞሹና አቅሙም እያየለ ይገኛል። በአስር ዓመታት የተቋሙ ጥናት መሰረት የቅድመ ማስጠንቀቂያ ያበጁ ሀገራት ከ52 ወደ 106 ቢያሻቅሙም የተሟላ የትንበያ አቅሙ ያላቸው ሀገራት ግን ጥቂት ናቸው። አፍሪካ ሀገራት በዚህ ዘርፍ መሻሻሎች እያሳዩ እንደሚገኙም ተቀምጧል። በግጭት ቀጠና ባለው ሀገራት ደግሞ ጉዳዩን በእንቅርት ላይ ጆሮ ደግፍ እንደሚያደርገው ግልጽ ነው። የተመድ ሜትሮሎጂ ኤጀንሲ ዋና ኃላፊ ሴሌስቴ ሳውሎ የዚህ ጥናት ዋና ዓላማ ዓለምን ማስጠንቀቅ ብቻ ሳይሆን በመረጃ ለማንቃትና እርምጃ እንዲወሰድ ለማበረታታት ነው ብሏል ለማበረታታት እንደሆነ አስታውቋል። ዘገባው የአልጀዚራ ነበረ። ጃፓን በታሪኳ የመጀመሪያዋን ሴት ጠቅላይ ሚኒስትር ሾመች። አዲሷ ጠቅላይ ሚኒስትር በጃፓን ፖለቲካ ውስጥ ጉልህ ተሳትፎ የነበራቸው ሲሆን የጃፓን እንደ ብረት የበረቱ እመቤት የሚል ቅጽልንም አትርፈዋል። ናርዶስ ዳምጤ በዝርዝር ታቀርበዋለች። ሳናኤ ታካይቺ ከጃፓን ሁለት ምክር ቤቶች የብዙሃን ድምጽን በማግኘት የመጀመሪያው የአገሪቱ ሴት ጠቅላይ ሚኒስትር በመሆን ታሪክ ጸሩ። የጃፓን ሊብራል ዲሞክራቲክ ፓርቲ አባል የሆኑት ታካይቺ የጠቅላይ ሚኒስትርነት ስልጣኑን የጨበጡት በአገሪቱ የታችኛው ምክር ቤት 237 ድምጽ እንዲሁም ከላይኛው ምክር ቤት የ125 ድምጽ ድጋፍ በማግኘት ነው። አዲሷ ጠቅላይ ሚኒስትር በጃፓን ፖለቲካ ውስጥ ጉልህ ተሳትፎ የነበራቸው ሲሆን የጃፓን እንደ ብረት የብረቱ እመቤት የሚል ቅጽልንም አትርበዋል። ጠቅላይ ሚኒስትሯ በሰው ተገደሉት የተገደሉት የቀድሞ ጠቅላይ ሚኒስትር ሺንዞ አቤ ተከታይ ከመሆናቸው በተጨማሪ በጠንካራ ወግ አጥባቂ አቋማቸው ይታወቃሉ። እስካሁን ባለው የጃፓን የመሪነት መንበር ላይ ወንዶች ሰፊ የበላይነት ይዘው የቆዩ ሲሆን አሁን ሳናኢ ታካኢቺ የመጀመሪያው ሴት ጠቅላይ ሚኒስትር ሆነው መምጣታቸው ታላቅ ምርታ መሆኑ እየተነገረ ነው። በርካቶች እንደሚሉትም ይህ የጠቅላይ ሚኒስትሯ ሹመት በጃፓን ፖለቲካ ውስጥ ቀስ በቀስ እየተቀየረ ላለው የሴቶች ተሳትፎ ውክልና ታሪካዊ እርምጃ ነው። ጠቅላይ ሚኒስትር ሳናኢ ታካኢቺ መረጋጋት በሌለው በጃፓ የጃፓን ፖለቲካ በአምስት ዓመት ውስጥ ወደ ስልጣን የመጡ አራተኛዋ ጠቅላይ ሚኒስትር ናቸው። የታካይቺ ድል የመጣው ፓርቲያቸው ሊብራል ዲሞክራቲክ ፓርቲ ፖለቲካዊ እንቅስቃሴ በገጠመውና የሕዝብ ተቀባይነቱ ዝቅ ባለበት ጊዜ ነው። ከሁለተኛው የዓለም ጦርነት በኋላ ያለውን አብዛኛውን ጊዜ ጃፓንን የመራው ፓርቲ ሴት ጠቅላይ ሚኒስትሩ ለማሾም ከቀኝ ክንፉ የጃፓን ኢኖቬቲቭ ፓርቲ ጋር ጥምረት ለመመስረት ከተስማማ በኋላ ነው። ጠቅላይ ሚኒስትሯ የተቀዛቀዘውን የአገሪቱን ምጣኔ ሀብት ለማነቃቃት መንግስት በተለያዩ ዘርፎች ላይ መዋለ ንዋይ እንዲያፈስ የሚያደርግ እርምጃ ጃፓን ይወስዳሉ ተብሎ ይጠበቃል። ታካይቺ የጠቅላይ ሚኒስትርነት ስልጣን ለመያዝ በቂ ልምድ ቢያገኙም በተገቢው ሁኔታ አገሪቱን ለመምራት ግን የተቃዋሚ ፓርቲ የምክር ቤት አባላት ድጋፍ ማግኘት እንደሚያስፈልጋቸው እየተነገረም ይገኛል። ከሁለቱ የጃፓን ምክር ቤቶች ውስጥ ጠቅላይ ሚኒስትር ለመሆኑ የሚያስችለውን ድጋፍ ያገኙት ሳናኢ ታካይቺ ማክሰኞ ከሰዓት በኋላ ስልሳ አራተኛና የመጀመሪያዋ ሴት የጃፓን ጠቅላይ ሚኒስትር ሆነው ቃለ መሃላ ይፈጽማሉ። የአገሪቱ ፓርላማ ጠቅላይ ሚኒስትሯን ከመረጠ በኋላ ታካይቺ የሚጠበቅባቸውን ተግባራት ሚኒስትሮችን በመሾ ቶም አዲሱን ካቢኔያቸውን ይመሰርታሉ። ከዚያም ጃፓንን በንጉሳዊ ስርዓት ወደሚመሩት ንጉስ ቤተመንግስት ከካቢኔዎቻቸው ጋር በማቅናት ታማኝነታቸውን ከገለጹ በኋላ የመጀመሪያውን የሚኒስትሮች ስብሰባም ያካሂዳሉ። ክብሯን ተመልካቾቻችን፣ ከሀረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሀረሪ ቲቪ መሰናዶች ጋር ተቆይታሉ።